የሀጅ እንግዲህ ሀጅ ኡመር ኢድሪስ የመጨረሻ ተማጽኖን በማስመልከት የመጨረሻ ቃላቸው ኢትዮጵያ እያሉ ማረፋቸው በርካቶችን ያነጋገረ ክስተት እንደሆነ ጨምርም የወጡት መረጃዎች አሁን ያሳያሉ ማለት ነው። የመጨረሻ ኑዛዜያቸው ስለ ሀገራቸው ሌት ከቀን እያሰቡና እንቅልፍ እንደማይወስዳቸው ከህመማቸው በላይ የበረተባቸው የኢትዮጵያ ነገር የኢትዮጵያ ያለችበት ሁኔታን በማስመልከትም ነው። ሰላምን ሁሉ እመኝላታለሁ፣ እድገት ብልጽግና በማለትም ህልፈታቸው በፊት ሌት ከቀን ሲያወሩ ነበር። በስተ መጨረሻ መስተንፋሳቸው ቀጥ እስክትል ድረስ ሀገራቸውን እያሰቡ መሄዳቸው በጣም ታላቅነት ና ምን ያህል ሀገር ወዳድ ለሀገራቸው ሟች እንደሆኑ እያሳያሉ በማለትም ነው በርካቶቹም እየገለጹ ያሉት እኚህ አባት በርካቶቹን ሙስሊምን ብቻ ሳይሆን የተለያዩ እምነት ተከታዮች ዘንድ ልባቸው ውስጥ የሚኖሩት ታላቅ አባት እንደሆኑ ጀምረን በርካቶቹ ሀሳባቸውን ሲገልጹ ና ለእሳቸውም ፍቅራቸውን ሲገልጹም በቀብር ስነ ስርአታቸው ላይ በርካታ ቁጥር በሚሊዮን የሚቆጠር ማለት ይቻላል ዛሬ የቀብር ስነ ስርአታቸው ላይ የታደሙት የሙስሊም እምነት ተከታዮች አልፎም ክርስቲያን እምነት ተከታዮች እንግዲህ እንደተገኙም ጀምረም ነው የመጨረሻ መልእክታቸው በማስመልከትም ነው ሆነው ልብ ይሰብራል። ነፍስ ይማር። ሚኪታ ቦሮንፎን ሳብስክራይብ በማድረግ ወቅታዊ ነጫጭር መረጃ ያገኘው ሰላም ቆዩ ልኝ